ትንቢት የተፈጸመ ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት፣ ነው ዳል መሐመድ የሚያሸማቅቃችሁ አሁን ላይ ቲክቶኩን እያደረግነው ያለነው ምንድን ነው? ሙሐመድ የሚለውን ስም በራሱ መስማት የሚያሳቅቅ የሚያሳፍር እንዲሆን እናደርገዋለን። ገና መልካም እንደሰማችሁት እንግዲህ ይሄ ቪዲዮ ከዛሬ ሰባት ወር ምናምን አካባቢ በፊት መሐመድን ታፍሩበታላችሁ፣ አስተምሮቱ ያሸማቅቃችኋል የሚል ንግግር ተናግሬ እንገደል የተለያዩ ቻሌንጆች ገጥመው ነበረ። የተለያዩ ሰዎች ይህንን ንግግር የንቆርጠው ሙስሊሞች ማለት ነው። በጣም እንዴት እንዲላል አናፍርበትም፣ በአስተምሮታችን ምናምን ዘራፍ እያሉ ነበረ። እነሆ ያልኩት እውነት ሆኖ ከራሳችሁ ውስጥ አስተሰሙታላችሁ። ተሸማቀቅንበት፣ አፈርንበት። አፍሪካ ቲቪ ላይ ፈትዋ የሚሰጡት ሼክ መሐመድ ዘይን ምን ይላሉ? አድምጦት ብዙ ሴቶች አጠገብ ቁርአኑን ራሱ ማውራት የሚያስፈሩ ያህል ደርሰዋል። አንዳንድ መሻይኮች፣ አንዳንዱ ሰዎች ይህንን አያ በጣም ሰው ባለበት እንኳን ሴቱ ወንዱ ባለበት መፈሰር እና ጥቅሙን ለመንገር እስከሚያፍሩ ድረስ ደርሰዋል። አሸማቀቃቸውት ዑለማውን ሁሉ ዳኢውን ሁሉ ጀግና የሚባለው ወንዱ ሁሉ እዚህ ጉዳይ ላይ ሲወራ በጣም አንገቱን መድፋት ጀመረ። ተው ተው እባክህ፣ ይሄ ነገር እኔ እባክህ እንዲሰማብኝ አልፈልግም። እየቀለዱም ቢሆን በጣም ነው የሚሸማቀቁት። ወላሂ ልንገራችሁ፣ ይሄንን ሕግ አልተፈቀደም ብላችሁ በመካዳችሁ ብቻ ከእስላም ልትወጡ ትችላላችሁ። አንዳንዶቹ እኮ ወንድ ይሆናል የጻፈው እስከሚሉ ድረስ ነው። ወንድ ይሆናል ቁርአን እኮ ነው። ወንድ ጻፈው ሴት ጻፈው እኮ የሚባል ነገር የለም። እኔ እንዲያው ሴቶቹ ኪታብ ሲቀሩ ራሱ ይሄን ቦታ እዚህ ቦታ ሲደርሱ የሚያልፉት የሚያልፉት ይመስለኛል። አንዱ አንደዚህ ላይ ተጋለች፣ ቁርአን ስቀራ ይሄ እዚህ ቦታ ላይ ስደርስ ቶሎ ነው የማልፈው። መልእክቱን ላለመረዳት ነው ተሎ፣ ምክንያቱም ቁርአን እንዳልጠላ ፈራለሁኝ አለችኝ። ይህ ታዛዥነትን የአላህን ታዛዥነት የረሱሉ ስ ሰለም አክባሪነት ማጣት ይመስላል። ይሄና እንግዲህ እንደሰማችሁት ነው ያልነው፣ ጠብ አላለም። ቀናት ቀናትን ደምረው ሳምንታትን ወልደው ወራትን ተክተው እነሆ ከሰባት ወር ምናምን አካባቢ በኋላ ያለው እውነት ሆኖ፣ እኔ ነኝ ያለ ኡስታዝ፣ እኔ ነኝ ያለ ሼህ ይሄንን ለሴቶች ለሙስሊሞች ማብራራት እያፈሩ እየተሸማቀቁ ነው። ቃል በቃል እኛ ያልነውን አሉት ማለት ነው። እየተሸማቀቅን ነው እኛ። ማስረዳቱ ብቻ ሳይሆን የሸመቀቀን ቁርኣኑን ሲቀሩትም እንደዚህ አይነት ፓርቶችን እያፈሩ እየተሸማቀቁ እያለፉት ነው። መቅራትም ትተዋል። ለምን? እየተሸማቀቅንበት ነው እያሉ ነው፣ እያፈርንበት ነው እያሉ ነው። ምን ነበር እኛም ያለው? ታፍሩበታላችሁ ታወቃችሁት፣ ታፍሩበታላችሁ ከተረዳችሁት፣ በሚገባችሁ ቋንቋ እስልምና ያሸማቀቃችኋል ያልነው ለዚህ ነው። የነብያችሁ ሱና ያሳፍራል። በአምሳ ስድስት ዓመቱ የስድስት ዓመት ሕፃን ልጅ አግብቶ በዘጠኝ ዓመት የተገናኘ ነው። ድግምት ተሰርቶብኝ ነው እያለ ከሚስቶቹ ሳይገናኝ ብቻውን ወሲብ የሚያደርግ ነው። ልብሱ ላይ ዘር ፈሳሹን የሚለቅ ነው። እሱን እንደ እሱ ተከተሉ፣ እንደ እሱ ሁኑ ማለት ያሳፍራል። ይሄንን እንዴት ብለው ያስረዱ? ተሸማቀቅንበት አፈርንበት አሉ ታፍሩበታላችሁ ብለን ስንነግራችሁ ይገደላላችሁን? ይኸው ዑለሞቻችሁ፣ ኡስታዞቻችሁ፣ ሼኮቻችሁ አፈርን ማስረዳት አልቻልንም አሉ። አሁን ምን ትሉ? ትንቢቱ ተሳካ። ከእንደዚህ አይነት አስተምሮ እየተሸማቀቃችሁበት፣ እያፈራችሁበት ከምቀጥሉ ወደ ማሳፍራችሁ ክብር ለሰጣችሁ በጸጋና በክብር ወደ ሙላቱ ከፍ ወዳደረጋችሁ ክርስቶስ ነው። የመመሸማቀቅና ማፈር ነው። ውጡ ከሚያሳፍር ሃይማኖት። ስለዚህ እስልምና ያበቃለት ነው። በአለም ላይ አሁን በአምስት ዓመት ውስጥ ይጠፋል። ቡልሺት ነው እየተባለ ነው። እስልምና አክራሪ ነው። ሰባን ያሰረገ ድርጅ ገነት ትገቢያለሽ የሚል እምነት እየተተወ ነው። ይሄ ሁን ለመወጣ እስልምና አክራሪ የአክራሪ ሃይማኖት ተብለሽ ረግጠሽ እጃንጅራሱ አትፍርም

ማንም አይቀበለውም። የአክራሪ ሃይማኖት እሺ፣ ወጪ ሪፖርት አድርጉ ማለት ገብተህ ተከራከረ። እያየን ያለ ነው፣ ስልምና እየጠፋ ነው እንጂ እየሰፋ አይደለም። አይደለም እንዴ? ብራውን ዲውል፣ በሃያ አንደኛው ክፍለ ዘመን ሰውን አርደ ገነት ትገባለህ ብሎ እያስተማረህ እንደ ብሎ ሰው ይምጣ ታማኒ አሽ ውሽማ ገነት ላይ ያገኛለሁ ታስተምራለህ። አይሆንም እኮ እንዴት ሆኖ ሰማንያ ልጅ ሀገራት ታገኛለህ? ማህይም ነን። ዳቦ ተንተርሶ እኮ እዚያ ገነት ላይ እኮ ዳቦ እበላለሁ ሆኖ የሚያስብ እኮ ሃይማኖት የቴክኖሎጂ ተቃዋሚ ነው። ድንገት መጥፋት አይቀርም። እኔ ከራሴ አንዳች ላደርግ አይቻለኝም ካለ ታዲያ ሲያደርጋቸው የነበሩት ተአምራቶች ሁሉ ከማን ያገኘው ኃይል ነው? ነው አሁን ጥያቄያችን። የኛ ደግሞ ጥያቄ መሆን ያለበት እንግዲያውስ ስትሰራቸው የነበሩ ተአምራቶች ስታደርጋቸው የነበሩ አስደናቂ ነገሮች ሁሉ ከየት አመጣሃቸው? እራሱ አሁንም ይመልስልናል። ማቴዎስ ወንጌል 28 18 ላይ ሥልጣን ሁሉ በሰማይና በምድር ተሰጠኝ ይላል ኢየሱስ። በስመ አብ ወወልድ መንፈስ ቅዱስ አህዱ አምላክ አሜን። ይሄ ኡስታዝ እንግዲህ ስለ ኢየሱስ ክርስቶስ ጥያቄ አንስቷል። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን እንጂ የራሴን ፈቃድ አልሻም። ስለዚህ ከራሴ አንዳች ላደርግ አይቻለኝም ካለ ለምንድነው የምትከተሉት አምላክ የምትሉት የሚል ጥቅስ አንስቶ ነበር። ሶ ቁራኑ መስሎት ኮምፖዛይት ቴክስት ያለው አገባብ መስሎት ነው። እና መጽሐፍ ቅዱስ ሲፈታ በመጀመሪያ ከላይ ጀምሮ ይነገራል። ሙሉ ሀሳቡ ይታያል። አውዱ ስለምንድነው የሚወራው ይላል። ጌታችን ይሄንን የተናገረው ስለምንድን ነው ብለን ቼክ እናደርጋለን ማለት ነው። ስለዚህ ቁጥር 30 ከመድረሳችን በፊት ከላይ ጋር ጌታችን የሚያስቀምጠው ነገር አለ። ምክንያቱም መጽሐፍ ቅዱስ እንደነገርኳችሁ ሙሉ ነው የሚታየው። ጌታችን በዚህ ወንጌል ላይ በምዕራፍ አምስት ጋይ መጻጉን እንዳዳነው እና በሰንበት ቀን ስላዳነው ደግሞ አይሁድ ኢየሱስ ክርስቶስን ሊገሉት ይፈልጉና መጻጉን ስጠይቁት ወሬን ነው ሲሉት በዚህ ያለ ብሎ ስለነገራቸው እንደዛ ብሎ ጌታችን ይመልሳል። ስለዚህ አይሁድ በሰንበት ሊገሉት ይፈልጉ ይፈልጉና በቁጥር 16 ጀምሮ እናነበው። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ሊገሉት ያሳዱት ነበር፣ ሊገሉትም ይፈልጉ ነበር። ኢየሱስ ግን አባቴ እስከዛሬ ይሰራል፣ እኔ ደግሞ እንዲሁ እሰራለሁ ብሎ መለሰላቸው። ምን ማለት ነው? አባቴ እስከዛሬ ይሰራል ማለት ከስነ ፍጥረት አንስቶ የተፈጠሩት ፍጥረታትን አባቴ አብ ፈጥሯል። እኔ ደም እኔ ደም ደግሞ አባቴ እንደፈጠረ እኔም ፈጥሬያለሁ። ምክንያቱም በመፍጠር አንድ ነው ስላሴ ብለም ፈቃዳቸው መንፈቃዳቸው በአሰራር ስላሴ ሲፈጥር ንግበር ሰብ አባራያ ነው በአምሳሊነ ብሎ ነውና ሰውን በመልካችን እንደምሳሌያችን እንፍጠር ብሎ ስለተናገረ ጌታችን ኢየሱስ ክርስቶስም ፈጥሯል ብለን እናምናለን። ስለዚህ አባቱ ይሰራ ነበር እስከ ዛሬ እሱም ደግሞ እስካሁን ይሰራል። ስለዚህ እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ሊገሉት ይፈልጉ ነበር። ማ ኢየሱስ ክርስቶስ መጀመሪያ ምን ብሏቸው ነበር? እግዚአብሔር ነው ብሏቸው ነበር። ስለዚህ ሊገሉት ይፈልጉ ነበርማ፣ አይሁድ ማለት ነው። ስለዚህ ኢየሱስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያደርገው ያየውን እንጂ ወልድ ከራሱ ምንም ሊያደርግ አይችልም። ምን ማለት ነው? አብ ያደረገውን እንጂ ወር በራሱ ፈቃድ በራሱ ባህቲት ሌላ ምንም ሊያደርግ አይችልም። አብም ደግሞ ወልድ የሚያደርገውን እንጂ ሌላ ሊያደርግ አይችልም። ምን ማለት ነው? በፈቃድ አንድ መሆናቸውን ሲነግረን ነው። ምክንያቱም የሚያደርገውን ሁሉ ወልድ ደግሞ ይሄን እንዲሁ ያደርጋልና። አብ የሚያደርገው ፈጣሪ የሚያደርገው ነብይ ያደርጋል ካላችሁን እንግዲህ እሱ ሌላ አርጊዩመንት ይሆናል ማለት ነው። ስለዚህ አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል አለ። አብ ሙታንን እንደሚያስነሳ ሕይወትን እንደሚሰጣቸው ወልድ ደግሞ ምን ሕይወትን ይሰጣቸዋል። ሰዎች ሁሉ አብ እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ ምን ማለት ነው ፍርድ ሳይኖረው ቀርቶ አይደለም ወልድ በስጋ የተገለጠ ወልድ ነውእና በምድር ላይ ደግሞ ተመላልሶ የሚኮነንን ፍርድን የሚፈርድልን የሚፈርድብንም ኢየሱስ ክርስቶስ ነውና አብና መንፈስ ቅዱስ በስጋ ምድር ላይ አልመጡም ስለዚህ ወልድ ሁሉ በማንኩልና ተሰጠ በስልጣን ሁሉ በማንኩልና ተሰጠ በወልድ ማለት ነው ነገር ግን ከመንበሩ አልተነቃነቀም ወልድ ብለን ማለት ወልድን የሚያከብር የላከውን አብን አያከብርም። ምክንያቱም አላከበሩትም እነሱ እሱም አብን እንዳላከበሩት ወልድ ቢነካ ቢነካ ነውና አላከበሩትም አብን ማለት ነው። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላ ዓለም ህይወት አለው የላከኝንም የሚያምን እና በውክልና የመጣው ኢየሱስ ክርስቶስን የሚያምን ቃሉንም የሚሰማ አብንም ደግሞ የሚያምን የዘላ ዓለም ህይወት አለ ወደ ህይወት ተሻገረ እንጂ ወደ ፍርድ አይመጣም ብሎ ተናገረ ማለት ነው። እውነት እውነት እላችኋለሁ ሙታን የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል። እርሱም አሁን ነው የሚሰሙትም በህይወት ይኖራሉ። ስለዚህ ኢየሱስ ክርስቶስ ሙታኖቹ እንኳን ቢሰሙ በመቃብር ያሉ ድምጽን ይሰሙኛል በእለተ ምጽአት ድምጽን ይሰማሉ። ወደ ዘለ ዓለም ህይወትም አሻግራቸዋል ብሎ የተናገረ ነው ማለት ነው። አብ በራሱ ህይወት እንዳለው እንዲሁ ደግሞ ለወልድ በራሱ ህይወት እንዲኖረው ሰጥቶታልና ስለ ስጋው ተናግሯል። የሰውም ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው ይህም ስለ ስጋው ተናግሯል። በመቃብር ሁሉ ያሉት ደግሞ ድምፁን የሚሰሙበት ሰዓት ይመጣል። ምክንያቱም በዕለተ ትንሣኤ ጌታችን መጥቶ ይፈርዳል ብለን ስናመን ስለምናምን መልካም ያደረጉ ለህይወት ትንሳኤ፣ ሁሉንም ያደረጉ ለፍርድ ትንሳኤ ይመጣሉና በዚያ አታርምቁ አለ። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰሙ ፈርዳለሁ፣ ፍርዴ ቅን ነው፣ የላከኝን ፈቃድ እንጂ የእኔን ፍቃድ አልሻምና ይላል። ምክንያቱም ምንድነው ዚህ ዓለም አይፈልገው ስለ አብ እየነገራቸው ምክንያቱም አንተ የአብ ልጅ አይደለህም እግዚአብሔር አይደለህም ብለው ስለነገሩት እኔ ፍርዴ ቅን ነው አባቴን ፍርድ ቅን ነው። እንደሰማሁ እፈርዳለሁ ማለት ነው። ከአብ ውጭ የተለየ ፍርድ የለኝም። ከአብ ውጭ የተለየ ፈቃድ የለኝም። የእርሱን ፈቃድ እፈልጋለሁ እንጂ እናንተ እንደምትሉት ሌላ ፈቃድ ኖሮኝ አይደለም። ይኖረኝ እሱን ፈቃድ አልሻም የአብን ፈቃድ እንጂ ፈቃድ አንዲት ነ ሲል ይህን ነገር ተናገረ። ታዲያ ማቴዎስ 28 ላይ የእሱም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። ሰውየው ያየው እንግዲህ በምድር የምትሉ አንዱ በሰማይ የሚለው ለምን አላየው? መጀመሪያ በሰማይ ስልጣን ያለው ነብይ ነው በለኝ ወይ መልአክ ነው በለኝ። እንግዲህ እንዳንተ አስተምሩ እንዳንተ አምነት። ስለዚህ ስጋን ለብሶ የመጣው ማን ነው? በሰማይና በምድር ስልጣንን ይዞ የመጣው ማን ነው? ኢየሱስ ክርስቶስ ነው። መጣው ሲል ነው የተናገረው። ይሄን ወደ ምን ወደ ምድር። ስለዚህ ስለዛ ደም አንደም ስለስጋው ተናግሮታል። ስለ ስልጣን በሰማይና በምድር ተሰጠ። ወዲዘ ፍጥረት ምዕራፍ አንድ ቁጥር 26 ላይ ስናይ አዳ ምድርን ይገዛ ዘንድ ተፈጠረ። ምንም ምድር ሰማይን አይደለም፣ ሰማያትን ግን የሚገዛ ጌታችን ኢየሱስ ክርስቶስ ነውና በሰማይና በምድር ተሰጠኝ ብሎ ተናገረ። እስ ወደ አንተ ልምጣና ደግሞ ስለዚህ ወደ ቁርአን ስመጣ አንድ ጥያቄ ምራፍ 43 እና 44 ይልቁንም ቁረሾች ከአላህ ሌላ አማላጆችን ያዙ፣ እነርሱ ምንም የማይችሉና የማያውቁ ቢሆንም፣ በላቸው። ሶ አላህ እንደምትሉት እናንተ አምላክ ነው ካላችሁ፣ እዚህ ጋር ግን አማላጅ ነው ብሎ የጠቀሰውና ወደ ማን ነው አላህ የሚያመልደው? ሶ ቁጥር ደግሞ ምን ይላል? ምልጃ መላው የአላህ ብቻ ነው። የሰማይና የምድር ስልጣን የእርሱ ነው። ከዚያም ወደ እርሱ ትመለሳላችሁ። ምልጃ መላው እዚህ ጋር በቃ ዘብቶታል። አረበኛው ይኸው

የኢየሱስ ክርስቶስ አስተምህሮ የዋቅፍና ነበር ማለት ነው። የኢየሱስ ክርስቶስ አስተምህሮት ከዋቅፍና የተቀዳ ነው እያሉ ነው ዶክተር። እሺ ከጌታችን ከኢየሱስ ክርስቶስ ጋር የተያያዘ ሀሳብ ስለተነሳ እዚህ ጉዳይ ላይ መልስ ለመስጠት ተገደድን ማለት ነው። እርሱ ምንድነው የጌታ ኢየሱስ ክርስቶስ ትምህርት ከዚህ እምነት የወጣ እንደሆነ የሚናገር ነገር ተናግረዋል እሳቸውና፣ እዛ ላይ የተወሰነ መልስ ለመስጠት ነው። ጌታ ኢየሱስ ክርስቶስ ዘላለማዊ የህያው የእግዚአብሔር ልጅ እንደሆነ መጽሐፍ ቅዱስ ይናገራል። ይህንን ያስተምራሉ ይህ ሃይማኖት? ጌታ ኢየሱስ ክርስቶስ ለመላእክት የታየ በስጋ የተገለጠ አምላክ እንደሆነ መጽሐፍ ቅዱስ ይናገራል። ይህንን ያምናሉ ይህ እምነት? ኢየሱስ ክርስቶስ በስጋ የመጣ ህያው አምላክ እንደሆነ የማይታመን መንፈስ ከእግዚአብሔር አይደለም ይላል። ሰው ጌታ ኢየሱስ ክርስቶስ በስጋ የተገለጠ በስጋ የመጣ አምላክ እንደሆነ ይህ እምነት ያምናለኝ ጌታ ለሄድ በሰማያትም ደግሞ መኖሪያ ያሰራላችኋል። ዳግም መጥቼ ደግሞ ወስዳችኋለሁ ብሏል። ከሞት በኋላ ስላለ ህይወት ከሞት በኋላ ገነት እንዳለ ይህ እምነት ያምናል ወይ? ጌታ ኢየሱስ ክርስቶስ በእኔ ያመነ የዘላለም ህይወት አለው ብሏል። ይህንን የጌታ ኢየሱስን ትምህርት ይህ እምነት ይቀበላል ወይ? ጌታ ኢየሱስ ክርስቶስ ያመነ የተጠመቀ ይድናል ብሏል። ይህንን ያምናሉ? ጌታ ኢየሱስ ክርስቶስ ገኔ በላ ደሚ ጠጣ የዘላለም ህይወት ያገኛል ብሏል። ይህንን ያምናሉ? ይህ የእናንተ ሃይማኖት እነዚህን መሰረታዊ የሚባለው የጌታ ኢየሱስ ትምህርቶች ሳይቀበል ኢየሱስ ክርስቶስም የእኛን ትምህርት ያስተማረው ማለት ይህ ትንሽ ትክክለኛ ያልሆነ ነገር ነው። በተለይ ከስነ ምግባር ጋር የተያያዙ ሀሳቦችን እሱን፣ በየትኛውም ሃይማኖት ውስጥ የነበሩ ሰዎች ከስነ ምግባር ጋር የተያዙ በጣም ብዙ ትምህርት ነበራቸው፣ ያስተምሩ ነበረ። ኢቨን የሃይማኖት መስራች ሳይሆኑም እንዲሁ ግለሰቦች ሆኖም ከስነ ምግባር ጋር የተያያዘ በጣም ብዙ ያስተማሩ ሰዎች አሉ። ከሥነ ምግባር ጋር በተያያዘ ሰው የተናገረው ነገር ከእኛ ጋር ከተመሳሰለ ከእኛ ወስዶ ሆኖ አይባል እንደዚህ አይባልም። ከእኛ ወስዶ ነው የሚባለው በጣም መሰረታዊ በሚባሉ ትምህርቶች የሚመሳሰል ነገር ካለ ነው ያ። ከሌለ በፍጹም እንደዚህ ተብሎ በድፍረት አይነገርም። እና ደግሞ ሲቀጥል እኛ ክርስትና ብቸኛው የእውነተኛው አምላክ የእግዚአብሔር እምነትና ሃይማኖት እንደሆነ በጣም በርካታ ማስረጃ አለን። መጽሐፍ ቅዱሳዊም ከመጽሐፍ ቅዱስ ውጭም የሆነ በርካታ ማስረጃ አለን። ከራሱ ከእግዚአብሔር ከራሱ ከእውነተኛው አምላክ የተገለጠ የተሰጠ እምነት ሃይማኖት እንደሆነ ማለት ነው ይህም አሁን እሳቸው ያሉት ሃይማኖት ከፈጣሪ ከራሱ ከፈጣሪ የተሰጠ ሃይማኖት እንደሆነ ማስረጃ አላችሁ ወይ? ፕሩፍ የምታደርጉበት መንገድ አለ ወይ? የእውነት እናንተ በምታመልኩበት መንገድ ያ እውነተኛው አምላክ በዛ መልኩ አምልኩኝ እንዳለ ማስረጃ አላችሁ ወይ? እኛ አለን። እኛ እግዚአብሔርን የምናመልክበት መንገድ አለ። የምናመልከውም ደግሞ ራሱ እግዚአብሔር በዚህ መልኩ አምልኩኝ ባለበት መንገድ ነው። እናንተ አላችሁ ወይ? እኛ ክርስቲያኖች ህይወታችን ሊመራ የሚገባው በእንደዚህ በእንደዚህ አይነት መልኩ ነው። ክርስቲያን ይህን ማድረግ የለበትም ይህን ማድረግ አለበት እንላለን። እኛ ሳንሆን ራሱ እግዚአብሔር የወደደውን ስለነገረን እንዲያድርጉ እንዲያታድርጉ ስላለን። እናንተስ እንዲህ እንዲህ አይነት ነገሮች ክፉ ናቸው፣ ክፉ ሊደረጉ አይገባም። ክፉ ከተደረገ በዚሁ ምድር ላይ ቅጣቱን ያሰው እናንተ የመሰላችሁና ወይስ፣ የምርም ያ እውነተኛው አምላክ ብሏችኋል? እውነተኛው አምላክ እንደዛ ብሏል ወይ? ካለ ማስረጃ አላችሁ ወይ? እንደው በዚህ ጉዳይ ላይ ወጣት የሆነ ሎጂካሊ መነጋገር የሚችል ምናምን ሰው ከዚህ ሃይማኖት ምናምን ያለ ሰው ቢኖርና በደንብ እነዚህን ሀሳቦች ምናምን በደንብ ቢወራ ምናምን በጣም ደስ ይለኝ ነበረ። ለማንኛውም ሰላም በክርስቶስ ይብዛላችሁ።